የህብረት ከንባታ ሀዲያ ሀላባ ኢትዮጵያዊ ኤርትራዊ ሳይል ሁሉን አካቶ አለ። አሁን ግን ደግሞ ሞር በዚህ ድር ላይ የሚገኙት 95 ፐርሰንቱ የከንባታ ዞን ተወላጆች ናቸው። እነዚህም ደግሞ አጠቃላይ በነፍስ ወከፍ ለዚህ ለሀላባ ስታዲየም ኢንተርናሽናል በሀላባ ለሚገነባው ስታዲየም የኢትዮጵያን 25 ሚሊዮን ብር ቃል ምንገባ ብቻ ሳይሆን ቃል የምንገባ ብቻ ሳይሆን ገቢ የምናደርግ። ታውቃላችሁ፣ ለፈጣሪ ወይም ደግሞ ለማስጊድ ለቤተ ክርስቲያን ቃል የተገባ ነገር አይበላም። ስለዚህ ይሄ ቃል መግባት ብቻ ሳይሆን ገቢ የምናደርግ ገንዘብ ነው። እኔ ሀላባንም መጨረሻ አውቃለሁ፣ ከምባታንም መጨረሻ አውቃለሁ። ድሮ አንድነት ነበረ። ይሄ አንድነት ሀላባ ላይ በቂ እንሰራለን። እኔ ፍሪንበርግን አካባቢ በአጋጣሚ እንትን ብዬ ነው። ከጂኦግራፊ አንጻር ትንሽ ራቅ ይላል። ብዙ ኮሚቴዎች አልመጡም። በፍሬምባ ግድርሱም ሰባት መቶ ሺህ ብር ሰጠ አለው ስለለተሉ ከንባሳን ጣቃም አትጋሙ ጡማ የወንታ ከንባቱም ከላቡ ለምለም መረዳጃ እድር ለምለም መረዳጃ እድር ያው ስሙ ደስ ይላል። ለምለም ነገር እንጠብቃለን። ለምለም ባልትና አለ። ለምለም እንጀራ አለ። ለምለም እድር አለ። መረዳጃ እድር አለ። እንግዲህ ይኸው

ዋውራል ስጡ እናመሰግናለን። እ ሁላችንም ሰላም ልያቸዋለሁ እንግዲህ ፈጣሪ ይመስገን ይሄ አሁን አዲስ ነገር ቢሆንም ለኛ በጣም ደስ ይለናል። አሁን የተወራው ነገር ሁሉ ውስጣችን በጣም ደስታ ነው። አሁን ሀላባ ከንባታ ማለት የኛ ድንበር የእናንተ ድንበር ግቤ ነው የኛ ድንበር ጌሮ አንድ ነን አይደለም የሮ ማለት ሀላባ መጨረሻ የኮምቦላ ድንበር ቀበሌ ነው። እኔ ሀላባኒን መጨረሻ አቃሎ ከምባታኒን መጨረሻ አቃሎ ድሮ አንድነት ነበረ። ይሄ አንድነት ሀላባ ላይ በቂ እንሰራለን። እኔ ፍሪንበርግ አካባቢ አከባቢ በአጋጣሚ እንትን ብዬ ነው ከጂኦግራፊ አንጻር ትንሽ ራቅ ይላል፣ ብዙ ኮሚቴዎች አልመጡም። በፍሪንበርግ ድርሱም 700000 ብር ሰጣለሁ። ስለዚህ አንተ እንደሳናችሁ አመሰግናለሁ። ሰጣለሁ ነው ያልከኝ ወንድሜ። ሌላ ድር ዞር የመጣው ወይስ እንሰጣለን? ኦኬ፣ ከአብራችሁ ናችሁ? አብራችሁ ከሆነ 700 ሺህ ብር የሰባት መቶ ሺህ ብር አውርታችኋል። ልስጥህ። እሺ፣ እሺ፣ እሺ። አመሰግናለሁ። ስሜ መሐመድ አሚን ረዲን ይባላለሁ። ያው በመጀመሪያ እንግዶችን እንኳን በሰላም መጣችሁ ለማለት እወዳለሁ። እኛ ባለንበት አካባቢ ያው ፍሪ ድንበር ግድር በማስተባበር ያው 700 ሺህ ለማስጣት ቃል ተገብተዋል። ሌላ ደግሞ እኔ የምለው ያው በማንኛውም ነገር እኛ አላባ ያደግንበት የተማርንበት በሁሉ ነገር በትምህርትም በአካዳሚ ካልም በዲንም ትታወቃለች። ያው ለመረጃ ደግሞ ለወንድሞቻችን ተምሮ የወጡበት በዲንም የወጡበት ያው መረጃ ነው። ሌላ ደግሞ ከዚህ በፊት እስላብ ምንድነው? ሀላባ ውስጥ ለውስጥ አስፋልት እንዲሰራ የዛሬ ባለሳሰት ስምንት ስድስት ዓመት አካባቢ አቶ እና ካይራቱ መጥቶ የአቅማችን አሻራ የጣልንበት ይሄ ጀማ ምስክር ነው። እሱም አንድ ነገር ነው። ሌላ ነገር ደግሞ እኔ በዚህ ጀማን በኩል አለው በዚህም አለው በሁለቱም እጋራለው። አመሰግናለሁ እጅግ አርገን እናመሰግናለን። መሐመድ አሚን ወንደማችን፣ ያው ለሰጠህን ማብራሪያ እጅግ አርገን እናመሰግናለን። አንድ ደግሞ ለየት ያለ እድር አለ። ሮበስተንና አካባቢው እንግዶች ሲመጡ በገስቶ በሬውን ገስቶ ባነራ ሰርቶ ቄጠማ ጎዝጉዞ ሊቀበለን ሽርጉድ እያለ እንደነበር መረጃው ነበረን። ነገር ግን ታጠፈና ዛሬ እዚህ መድረክ ላይ ይምጡ የሚል ኢንቪቴሽን ተልኮላቸው በምን አይነት መልኩ እንደመጡ ዛሬ ባላውቅም ያው ለየት ባለ ሁኔታ በጣም ጓጉተዋል። እንግዲህ ይኸው አምባሳደሩንም ይዘን የልኮቻቸውንም ይዞኑም አስተዳዳሪ ከነ ልኮቻቸው እዚሁ ጋር አሉ። በሬውም በጉም ካለ አላቅም፣ እሱን ተክታችሁ ደግሞ የምታሻሽሉት ነገርም ካለ አላቅም። ሮቢስትንና አካባቢውን ወደዚህ ሸኙልኝ። ማለ ማማራ እንኳን እግዚአብሔር ለዚህ ለታሪካዊ ቀን አብሮን አደረሰን። ሀላባን ማልማት ሀላባን መገንባት ቤታችንን የእናታችንን ቤት መገንባት ነው። አላማን ማልማት እኛን ማልማት ነው። እንደውም የቤታችንና የእነታችንን ቤት ከማስራት ሀላባን ቢንሰራ ሀላባን ቢገነባ አሪፍ ነው። ሌላ ደግሞ እኛ እዛ ጠብቀን ነበር እንደተባለው ያው በብዙ መልኩ ጠብቀን ነበር። ሮቦሲን እና ህዝቦቿ ሰውን በማስታረቅ በብዙ ነገር የታወቀች ናት። እንግዲህ ያው በእናንተ እንትን አንመጠን ብላችኋል። እንግዲህ እስከዚህ እዚህ መተናል። እንኳን አያናችሁ በጣም ታምራላችሁ። ሀላባን እግዚአብሔር ያሳድጋት። አሁንም ደግሞ ሀላባ እዚህ ያለን እኛ ሳይሆን ያው ሀገር ቤት ለእናቶቻችን ደውለናል ባሉት ነገር በአካል ሄደውም በሆን እያዩ እስከ ምርቃት ድረስ እንዲያግዛቸው እያየን ነው፣ እየጠበቅን ነው። አሁን ደግሞ በሮቦሲንና አካባቢ በህዝቦቿ ባሉት ሰዎችን አስተባብረን አነጋግረን መተናል። የመጠነውም ደግሞ ስንት ለመስጣት ነው? አንድ የኢትዮጵያ ሚሊዮን ለመስጣት ነው። ይሄ በቂ አይደለም፣ ሌላም እንሰጣለን አለን። ከሁላችሁ ባቱ እጅግ አርገን እናመሰግናለን። እኛ አይደለንም የቀረነው ነው፣ እዚህ በነበረው ሁኔታ ነው እንጂ እኛ እናንተን መጎብኘት አይታክተንም። አሁንም በሬው ካለ እንመጣለን። አያሳስበ እጅግ አርገን እናመሰግናለን። ሮስተን እና አካባቢው አንድ ሚሊዮን ብር ሰጥተዋል። በአክብሮ ተሻኞልኝ፣ እናመሰግናለን። አትላንቲስ እና አካባቢው አትላንቲስ እና አካባቢውን እንቀበልና ወደ ዋናው ስቱዲዮ እንመለሳለን። አሁን የጊዜው ስቱዲዮ ላይ ያለ ነው። አመስግኑልን። እንኳን ደህና መጣችሁ። ትንሽ ወጣት ደንደን ያላችሁ ናችሁ። ጥሩ ነገር እንጠብቃለን። እስቲ አይደል። በድጋሚ ፊታችሁ ላይ ለመቆም እድል አግኝቻለሁ። እግዚአብሔር የተመሰገነ ይሁን። አሁንም ብዙ የምንለው ነገር የለም። ሁሉም ሰው እዚህ የቆመው ሰው የሚናገረው እውነት ነው። የሀላባ እድገት የሁላችን እድገት ነው ከመሆኑም የተነሳ እኛም አትላንቲስና አካባቢው ላይ ያለን የእድር ህዝቦች በመመካከር አንድ ላይ በመሆን ደስ ብሎን የኢትዮጵያ ግማሽ ሚሊዮን ብር እንሰጣለን ብለን ቃል እንገባለን። አትላንት ሰዎች እጅግ አርገን እናመሰግናለን። ለሁለቱን የመጡት ብዙም አላወሩም፣ ግማሽ ሚሊዮን ብር ሰጥተውናል። አክብሩልን፣ እጅግ አርገን እናመሰግናለን። ክብረት ይስጥልኝ። እንግዲህ አሁን ደግሞ ሌላ የአሁኖቹ ሎካል ሎካል ሎካል ቦታ ላይ ያሉ ማህበራት ወይም መረዳጃ ድሮች ናቸው። የኬፕ ታውን እና አካባቢው የከንባታ ተወላጆች መደራጃ እድር ደግሞ አንድ ሰርፕራይዝ አለኝ። እንዲሁ ዝም በለ ሳይሆን ይሄ ሰው እንደው በደንብ አርጎ ሞራል የከሰጠን ነው ወደዚህ ጋር የምንመጣው አጠቃላይ አመራሮቹ፣ ወደዚህ ጋር የምትመጡ በአክብሮት እንጠይቃለን። በአክብሮት ይሸኙልን። እስኪ አዎ አንድ ሰው ነው እየታየኛለው እጅግ አድርገን እናመሰግናለን። ያው እነሱ እንደውም እነዚህ ሰዎች ያው በኢትዮጵያ ብር አይደለም በራንድ የሚመነዘሩ ናቸው። ሰዓቸው በራንድ ነው የሚነግሩን ይመስለኛል። እስቲ ያው ቴንኪዩ ስለተሰጠን እድል እጅግ በጣም አድርገን አመሰግናለሁ። በኢትዮጵያ ኢፌድሪ ልዩ መልዕክተኛ እና ባለሙሉ ስልጣን ደሌል ከድር እንኳን ዳራ መጣ ይላለሁ። ቀጥሎ በደቡብ አፍሪካ ደግሞ የዲያስፖራ ክፍል አስተባባሪ ጌታቸው መኬቦ ከተሰጠው ከስራው አልፎ የኮሚኒቲ አደራጃጀትን በተመለከተ በዘጠኙም ፕሮቪንስ ላይ እየዞረ ኮሚኒቲን የሚያደራጅ ጥሩ ወንድማችን ነው። እንኳን ዳና መጣላለሁ። ሌላው ደግሞ በመቀጠል ያው የሀላባ ዞን አስተዳደር ሙደስን ከድር እና ደግሞ ምንድነው አብረውት የመጡትን እንግዶችን እንኳን ዳና መጣቸው ማለት ወዳለሁ። ውደሴንን እዚህ ከመምጣቱ በፊት አንድ ጊዜ ብቻ መሰለኝ በቨርቹዋል ሚቲንግ ላይ አብረን የሆነ ኮንቨርሴሽን አድርገናል። በዘዌ አገሪን ይዞ የሚወድቀውና ና ይዞ የሚነሳው መሪ ነው እና ብዙ ነገሮችን ከአንደበቱ ከንግግሩ ተምራለሁ። ማለትም ምንድን ነው ለምሳሌ ሁላችሁ የምታውቋትን ሲንጋፖሪን ይዟት የተነሳው ከእንግሊዝ አፓርታይድ የተነሳ በኋላ ከስከራች ደረጃ ይዞ የተነሳው መሪ ነው። ስለዚህ መሪ ይዞም ይሻገራል ይዞ ይወድቃልና። ይዛ የመጣኸው ቪዥን በጣም ትልቅ ራዕይ ነው። ባንተ ዘመን ደግሞ የመጀመሪያ ዙር ብቻ ገቢ ማሰባሰብ ሳይሆን አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር እያለን እንቀጥላለን እንኳን ይመጣል። ከዛ በመቀጠል እንግዲህ ብዙ አናወራም። እዚህ ቆመን የሚታዩት አጠቃላይ ከሀያ ዓመታት አመታት በፊት የነበረ አጠቃላይ የአበሻ ወይንም ደግሞ የኢትዮጵያውያን ኤርትራውያን የነበሩበት እድር አሁን የነበሩት እድሮች ሁሉ እየተፈረሹ እየተፈረሹ ሲወጡ የቀረው እድር ነው። እስከዛሬ ህብረቱን አንድነቱን ጠብቆ የህብረት ከንባታ ሀዲያ ሀላባ ኢትዮጵያዊ ኤርትራዊ ሳይል ሁሉን አካቶ አለ። አሁን ግን ደግሞ ሞር በዚህ እድር ላይ የሚገኙት 95% የከንባታ ዞን ተወላጆች ናቸው። እነዚህም ደግሞ አጠቃላይ በነፍስ ወከፍ ለዚህ ለሀላባ ስታዲየም ኢንተርናሽናል በሀላባ ለሚገነባው ስታዲየም የኢትዮጵያን 2.5 ሚሊዮን ብር ቃል የምንገባ ብቻ ሳይሆን ቃል የምንገባ ብቻ ሳይሆን ገቢ የምናደርግ ብዙ ጊዜ ዛሬ ሳምንትም በነበረው ላይ ታውቃላችሁ፣ ለፈጣሪ ወይም ደግሞ ለማስጊድ ለቤተ ክርስቲያን ቃል የተገባ ነገር አይባልም። ስለዚህ ይሄ ቃል መግባት ብቻ ሳይሆን ገቢ የምናደርግ ገንዘብ ነው።